ዝና በነ መድብል ቁጥጥር ስር ከዋለ በኋላ ስለ ብሩክ የሚያውቀውን ከባድ ምስጢር ተናገርም። ብሩክ ከቤት ወጥቶ ከመቅረቱ በፊት ይህ ቀን እንደሚመጣ ስለሚያውቅ ለነቅድስት እና ለወንድሙም መድብል ለምሳሌ ልጁም ይሆን ዘንድ በጽሁፍ አስፍሮ ያስቀመጠውን ቅድስት አግኝታም ነበር። ውድና የተከበራችሁ አድማኝ ተመልካቾች፣ የዚህ ቻናል ቤተሰቦች፣ በያላችሁበት ሰላምታችን ድረሳችሁ እንደምን ቆይታችኋል? በዚህ ቪዲዮ በዚህ ሰዓት የማጋራችሁ እጅግ ተወዳጅ የሆነውን የምሳሌን ድራማ ነው። ቪዲዮን በማየት መረጃን ታገኙ ዘንድ አብራችሁን ቆይታ ታደርጉ ዘንድ በአክብሮት ጋበዝኩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮንም ላይክ ማድረግ እንዳትረሱ ስል በትህትና እጠይቃለሁ። የምሳሌ ድራማ ልብ አንጠልጣይነቱን፣ አስተማሪነቱን፣ ግንዛቤም ሰጪነቱን ቀጥሏል። የብሩክ ወንድም መድብል ከእስር ቤት ከወጣ ጊዜ ጀምሮ የወንድሙ በቤት አለመኖር እጅጉን አሳስቦት እረፍትም ነስቶት እንግዲህ በመፈለግ ላይ እንዳለ ተመልክተን ነበር። በዛም እንግዲህ የሚጠረጠረው ዋናው የብሩክን ሁኔታ የሚያውቀው ከግብረ አባሮቹ ጋር ያው ራሱ ዝና መሆኑን ስለደረሰበት ዝናንም እንግዲህ በአግባብ ለመጠየቅ ብዙ ሙከራ አድርጓል። ነገር ግን ዝና የሚበገር አይደለም እና በስርዓት እንግዲህ በተጠየቀ ጊዜ ሊነግረው አልፈለገም። እንዲሁም ደግሞ መድብል በማስፈራራት ሂደትም እንዲሁ ጠይቆት ነበር። ያም እንግዲህ ዝናን አልበገረውም። ጭራሹኑ እንግዲህ መድብልን ለማስወገድ መድብልን ለመጉዳት ብዙ እየጣረ ተመልክተነው ነበር። እንዲሁም ለግብረ አባሮች አብሮት ለሚሰሩ ሁሉ ስለ መድብልም እየነገራቸው ነበር። መወገድም አለበት ሲል ነበር። እንግዲህ ይህ መድብል የዝና ዛቻም አልበገረውም ለህይወቱም ሳይሳሳ እንግዲህ ሌት ተቀን የወንድሙን ዱካ መፈለግ ስራው ሆኗል። የሆነው ሁሉ ይሆን፣ የመጣብኝ ሁሉ የምጣብኝ፣ እንጂ ስለ ወንድሜ አንድ ነገር ሳላውቅ የወንድሜን ድምፅ ሳልሰማ ሳላየው፣ ወይ ሞቶም ይሆን በህይወት ይኖር ብቻ አንድ ነገር ሳልሰማ እረፍት አይኖረኝም ሲል እንግዲህ ወንድሜ አንድ ነገር ሆኖም ከሆነ እያንዳንዳቸውን አለቃቸውም፣ ከዛ በኋላ እኔ ወደ ሞት ወደ መቃብር ቦርድም ምንም አይደለም ሲል እንግዲህ ለአንድ ነፍሱ እንደማይሳሳ ነገር ግን የወንድሙ ጉዳይ እንደማይሆንለት በዛም ላይ አበክሮ እየሰራ ነበር። እንግዲህ በስተመጨረሻም በባለፈው ክፍልም እንደተመለከትነው ዝናን አሯሮጦትም ነበር። ዝና ከዚህ በፊት ያው ፊት ለፊት ይጋፈጣል ለሽጉጥም ለምንም እንግዲህ ወደኋላ የማይመለስ ነበር። አሁን ላይ ግን የመድብል ሁኔታ የመድብል ማስፈራራት እና ኃያልነቱ እንግዲህ እጅግ ስላየለበት ዝናም ለራሱም ስለሰጋ ሸሽቶ ሮጦ አምልጦ እንደነበር ተመልክተነው ነበር። እናም ያው መድብልም ተኩሶ ያው ዝናን አልገደለም። ዝናን ከገደለ ያው ስለ ወንድሙ የማወቅ ሂደቱ እንግዲህ ጭራሹኑ የጠበበ ስለሆነ መድብል ያው ዝና በሕይወት እያለ ስለ ብሩክ እንዲነግረው ነበር የፈለገውና ሀሳቡ ተሳክቶ እንግዲህ በዛም ላይ ለመረጃ ማቃበል ትረዳኛለች ብሎ አብራው እንድትሰራ የተስማማት ኤፍራታም ያው ለሱ አንዳንድ ኢንፎርሜሽኖችን እያቃበለችው እንደነበር ተመልክተን ነበር። እናም ደግሞ በዚህ ክፍልም እንደተመለከትነው ያው ዝና በኃይል ጮሆባት፣ መድብልን የምታገኘው እሷ ስለሆነ በስፋት ከእሷ ጋር ስለሚገናኝ ያን ሁሉ ስለደረሰበት መድብልን እንድታጠፋው እንድትገለው የሚያደርግ መርዝ አዘጋጅቶ ስጪው፣ ያንን ካላደረግሽ እንግዲህ ውርድ ከራስሽ ብሎ በኃይል ሲዝትባት እንደሚገላትም ሲናገር ያው ኤፍራታም ያለውን ነገር ሳትወድ በግዷ ተቀብላ እንዲሁም መድብልን የምነግርህ ነገሮች አሉ ወሳኝ ነገሮች ናቸው እና ና ስትጠርታው ነበርና መድብልም ያው ይህ ይሆናል ብሎም አልጠረጠረም። ያው ከአቀራረባቸው እሱም እንግዲህ ፍራታን እየወደደ እየቀረባት በሄደ ቁጥር እየወደዳት፣ አንዳንድ ነገሮቿ እየሳበው፣ እየተማረከባት ስለሆነ እሷም ደግሞ እንዲሁ ስለወደደችው አልፎ አልፎ በሚደዋወሉም ጊዜ እንዲገናኙ አጥብቃም ስለምትሻ ከዛም የተነሳ እንግዲህ አንድ ነገር ታደርገኛለች ብሎም አላሰበም። ሲቀጥል ደግሞ አንድ ነገር እንዲሆን ምክንያት እንኳን ብትሆን መንገድ እንኳን ብትሆን እሷ ለዛም እንግዲህ ወደ ኋላ የማይመለስ እጅ የማይሰጥ ስለሆነ እንግዲህ መድብል ሞገስንም ትቶ ራሱን ችሎ ለብቻው ነበረ ሲከታተለው ዝናን የነበረው እና ከዛም የተነሳ ያው የፍራት ቤት ሄዶ እሷም ደግሞ ቀድመን ሻይ ቡና እንበል፣ ተጨዋውተን ከዛ በኋላ ነው ያው የ ምነግር መረጃዎችን ስትል እናም የሱን አብሮነት ከእሷ ጋር የመጫዋወቱን ነገር ከእሷ ጋር ብቻ ቆይታ ማድረጉን እጅግ እንደምትፈልግ እና በቃ ያ ምርጫዋ እንደሆነ ቅድሚያ የምትሰጠው ጉዳይ እንደሆነ አበክራ ስትነግረው እና ስትማጸን ነው። እሱም እንግዲህ ሳይወድ በግዱ ውሽ ብሎ ቁጭ ብሎ ነበር። እናም የሚጠጣውን ነገርም ካስመረጠችው በኋላ የቱን ስትል ደስ ያለሽን ምናምን ብሏት ነበር እናም እሷም ያው እየተርበተበተች እየተንቀጠቀጠች ያንን መድኃኒት ተብሎ የተሰጣትን መድብል እንዲገለው የሚያደርግ መድብልን እንዲሞት የሚያደርገውን መርዝ እንግዲህ በሱ ብርጭቆ ውስጥ አድርጋ ለእሷም የምትጠጣውን ይዛ ያው ቁጭ ብላ ለሱ ከሰጠችው በኋላ ያው ጠጣ ብላው ዓይን ዓይኑን እያየች እጅግ እየተንቀጠቀጠች እየተርገበገበች ነበር እና በፍርሃት እንግዲህ በፍርሃት ተውጣ እጅግ ተናውጣ እንግዲህ በጣም ውንፈርታ ስለተመለከታት ምን ሆነሽ ነው የፈራሹ? ለምን ስፈራሽ? ምን ሆነሽ ነው ሲል ያን የያዘውን መጠጥም ሊጠጣም እያለ እንግዲህ ከአፉም እየመለሰ እንደገናም ሊጠጣም እያለ የእሷን ሁኔታ አበክሮ እየተመለከተ ነበር። ሲጀመር ስትቀዳውም ራሱ ያንን መጠጥ ስትቀዳውም ሁኔታው አላማረውም። እጅግ አትኩሮ እየተመለከታት ነበር። ከዛም በኋላም የሷን ሁኔታ እየተከታተለ ስለነበር ስለተረዳትም ያንን መድኃኒት ቁጭ አድርጎ እንግዲህ በዚህ መሀል ያው ስልክም ሲጮ ነበር። የእሷ ስልክ ሲጠራ ነበር። ፈርታ አላነሳም ብላ ስትተው እንድታነሳ አስገድዷት ነበር። ያው እየደወለ ያለው ዝና መሆኑንም ቁጥሩን አይቶ ተረድቶ አንሺ ብሏት ከዛም አንስታ እንግዲህ ይህንን ያዘጋጆቹን ነገር ያው ዝና እንደጠጣና ህይወቱ እንዳለፈ እንዳረፈ አድርገሽ እንድትነግሪ ብሎ ያው የነገራትን ነገር እሷም አበክራ ለዝና ነግራው፣ ዝናም ደግሞ እንግዲህ ሌሎች ሰዎች መጥተው ያው ሬሳውን እንዲያስወግዱ አይነት ትዕዛዝ ነበረ ያወጣውና ነገር ግን እዚህ ጋር መድብል የምልሽን ነገር ሁሉ ተናገሪ ብሏት ያው እሱ ያላትን ነገር እንድትናገር ካላደረገች ደግሞ ከዝና የባስኩ እንደሆን ወቅ ይገልሻለሁ ብሎ በኃይል ሲያንቧርቅባት፣ እንግዲህ እሽ ብላ ያው ዝና እንዲመጣ ካልመጣ ለፖሊስ አመለክታለሁ ብላ ስትል ያው ዝናም ሲከንፍ እሷንም ለመግደል አብሮ እንግዲህ ለመቅበር አይነት አመጣጥ ነበር የመጣው። ለግብረ አባሮቹም እንዲሁ ይህንን የምስራች የደስ ደስ ነው ብሎ በውጭ ነግሯቸው ምን ብሎ እንግዲህ ሲመጣም ማናት ፍራታን እንግዲህ እንኳን ደስ አለሽ፣ ትልቅ ስራን የሰራሽው በጣም ትልቅ ሰውነሽ፣ ከማህሌት በጣም ነው ትለያለሽ። እያለያ ደናነቃት እንግዲህ ሰለብሬት እያደረገ ከዛም ያው መድብልም የወደቀ የሞተ መስሏል እና እሱ ጋም ተጠግቶ ትንፋሹን ምኑ ሲያዳምጥ ያው እንደሞተ ሰው መስሎ ነበር እና የዚህን ጊዜ ዞር ብሎ እንግዲህ ኤፍራታን ሲመለከት ዝና ያችን አጋጣሚ ተጠቅሞ አንገቱ ላይ ያው ቆልፎ ጸጥ እንዲል አድርጎት ነበር። ራሱን እንዲስት አድርጎት ነበር። ከዛም በኋላ ያው ከዛ በኋላ ነው እንግዲህ ዝና በመድብል ቁጥጥር ስር የዋለውና ስለብሩክም ሊናገር የቻለው ማለት ነው። ያው እጅግ በጣም ነው የሚያሳዝነው። ሲጀመር ብሩክ በህይወት እንደማይተርፍ በእነኚህ ሰዎች እጅ እንደሚወድቅ ቀድሞም ስላወቀ በቤት ውስጥ አንዳንድ መረጃዎችን ጽፎ አስቀምጦ ነበር። ያንንም እንግዲህ ቅድስት ከስንት ጊዜ በኋላ ነው በቤት ውስጥ ስታጸዳዳ ያገኘችው እና እጅግም አዝነው ነበር በዛ መልእክት ማለት ነው። ያው እሱ እንግዲህ ምሳሌ ልጁን አሳክሟል። በሆነው ነገር፣ በተፈጠረው ነገር፣ ባደረገው ነገር ልጁን አትርፏል። የልጁን ህይወት አትርፏል። ለልጁ ደግሞ መኖሪያ የሚሆነውን ነገር ትቷል። ግን ነገር ግን እሱ ያው በህይወት እንደማይተርፍ በእነሱ እጅ እንደሚወድቅ እንዳያስቡ ያው ምሳሌንም አደራ የሚልና ወንድሜም ከመጣ ይሄንን ነገሩ ልኝ የሚል አይነት መልእክት ጽፎ ነበር። በዛም ቅድስት እጅጉን ተደናግጣ አቻኩላ አነ መድብልንም ጠርታ እንዲያነቡ አድርጋ ነበር። እጅግ በጣም የሚያሳዝን ነው። ትልቅ መሥዋዕትነት ነው እንግዲህ ራሱን አሳልፎ ህይወቱን አሳልፎ ለልጅ መስጠት እንግዲህ ይህ ነው እውነተኛ ፍቅር ማለት ነገር ግን በዚህ መልኩ ባይሆን እሱ ቢኖርላት ይህ ሁሉ ቀርቶ መኖሪያ ቤቱም ሳይኖር እሱ በህይወት ቢኖርላት ነበር ለምሳሌ። እና የቅድስት ጭንቀት እንግዲህ ለምሳሌ ምን ብዬ እነግራታለሁ ነው እንግዲህ። እሱ ታይላንድ ጉዳይ እንደሄደ ነው የምታውቀው። ምንም የምታውቀው ነገር የለም። ያውም አባቴ ናፍቆኛል እያለች ብዙ ጥያቄም እያበዛች ነው። ለቅድስት ምን ብዬ ለምሳሌ ምን ብዬ እነግራታለሁ የሚል ትልቅ እንግዲህ ስጋት አላት ምሳሌ ስዬንን ብታውቅ እና ብትሰማ እጅግ ከባድ ሀዘን ነው የሚሆነው የእናቷም ሀዘን አለ እናቷን ማጣቷም አለ ፕላስ አባቷን ደግሞ ስታጣ እጅግ ከባድ ነገር ነው እናም እንግዲህ እሱ ለልጄ ይሆናል ይጠቅማል ብሎ ያለውን ነገር አደረገ ራሱን አሳልፎ በመስጠት ነገር ግን ይህ ባይሆን ይሻል ነበር በአጠቃላይ በዚህ ክፍል የቃኘ ነው ይህንን ተኮር ጉዳይ ነው። በቀጣይ ደግሞ በዚህ ላይ በስፋት በዝርዝር የምናይ ነው የሚሆነው። ቪዲዮን በማየት እስካሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱን ስል በትህትና እጠይቃችኋለሁ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ቸር ቆዩን፣ ደህና ሆኖልን፣ በጣም እንወዳችኋለን። ባይ ባይ።